እንዴት ይሄን የመሰለ ታሪክ ደብቃቸዋል? እስካሁን ድረስ! እንዴት ሞኝነት ነው! ይህን የመሰለ ወርቅ ታሪክ ቅዱስ ያሬድን ያህል አባት እዚህ መቷል መባል እንዴ! ከሰማይ የሰማያዊ መላእክትን ምስጋና ቀድቶ ያመጣ በግዕዝ በእዝል በአራራ እየዘመረ ሊቅ የረገጣት ቦታ ናት ወይስ አይደለችም! እውነት አሰት በጣም ይገርማል። ታላቁ አባት አቡነ አረጋዊ የባረኩበት የእጅ መስቀላቸው የት አለ? የት አለ? አረድገሙት፣ የት አለ? ደስ ይበላችሁ፣ ብርብር ማርያም አርባ ምንጭ ሰዎች እኮ ለብርብር ማርያም ውለት አለባቸው፣ ማለት ነው። ምክንያቱም አርባ ምንጭ የሚለውን ስያሜ የያዘው አቡነ አረጋዊ በእጃቸው መስቀን ባርከው ምን ያደረጉት ውሃ ነው ያፈለቁት፣ ውሃ ነው። ስለዚህ አስራት መስጠት አለበት ለብርብር ማርያም። እውነት አሰት ታዲያ፣ ታዲያ ብርብር ማርያም